ሰላም ሰላም! እንዴት ናችሁ? ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት ቤተሰቦች እያላችሁበት ሰላም ፍቅር፣ ጤና ከእናንተ ጋር አብሯችሁ እንዲሆን የዘውትር ምኞቴን ወደ እናንተ ለማድረስ ወደድኩኝ። ዘመን ስፖርት ተመልሷል። ዛሬም እንግዲህ እንደ ወትረው የተለያዩ የሀገር ውስጥና የውጭ የስፖርት መረጃዎችን በአማራ አቀራረብ ወደ እናንተ ለማድረስ ተገኝቻለሁ። በዝውውር መስኮቱ እንግዲህ የተለያዩ በርከት ያሉ ዝውውሮች አዳዲስ እና አብዴት የተደረጉ ዝውውሮች ማለት ነው በየጊዜው በተለያዩ የመረጃ ምንጮች እየቀረቡ ነው የሚገኙት። ከእነዚህም የመረጃ ምንጮች መካከል እናንተ ይሆናሉ የምንላቸውን እጅግ ተአማኒ የሆኑ የስፖርት መረጃዎችን ነው ወደ እናንተ እያቀረብን የምንገኘው። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ድጋፋችሁ እንድታሳዩ ከወዲሁ ለመጋበዝ ወደድኩኝ። ውድ ተከታታዮቼ እንግዲህ በዛሬው የዝውውር መረጃዬ አርሰናል አሁንም የበዙ በተለያዩ ቦታዎች እየተጫወቱ የሚገኙ ተጫዋቾችን እየተመለከተ እንደሚገኝ ነው የተለያዩ መረጃዎች እየጠቆሙ የሚገኙት። ዛሬም አዲስ ተጫዋች ስሙ ከአርሰናል ጋር እየተያዘ ይገኛል። ውድ ተከታታዮች፣ ይህ ባለተሰጥኦ ተጫዋችም ማን ነው ብላቸው የምትጠይቁ ከሆነ የፖርቶ ተከላካይ ማርቲን ፈርናንዴዝ ነው። አርሰናልም ይህንን ተጫዋች ለማዘዋወር እየጠባበቀ መሆኑን ጋዜጠኛ ሩዲ ጋሌቲ ተናግሯል። መድፈኞቹ ይህንን የ19 ዓመቱን የቀኝ መስመር ተከላካይ በክለቦች የዓለም ዋንጫ ላይ ያሳየውን ብቃት በቅርበት ሲከታተሉት እንደነበረም ነው ማወቅ የተቻለው። ይህም አርሰናል ብቻም ሳይሆን ሌሎችም የአውሮፓ ክለቦች በንቃት እንዲከታተሉት አድርጓቸዋል። ከነዚህም ኃያላን የአውሮፓ ክለቦች መካከል ናፖሊ፣ በየር ሙኒክ እንዲሁም የእንግሊዙ ኃያል ማንቸስተር ሲቲም ይገኙበታል ማርቲን ፈርናንዴዝም እንደሚፈልጉና ያለፈውን የውድድር ዓመትም እድገቱን በቅርበት ሲከታተሉት እንደነበረም ነው እነዚህ የጠቀስኳቸው ክለቦች ማወቅ የተቻለው። አርሰናልም ይህንን የ19 ዓመቱን ተጫዋች ጥሩ ብቃትና ብሩ ተስፋ ያለው ተጫዋች አድርጎ እንደሚመለከተውም ነው የተዘገበው። ነገር ግን ማርቲን ፈርናንዴዝ እስከ ሰኔ 2028 ድረስ ኮንትራት ያለው በመሆኑ አርሰናሎች ፍላጎታቸውን ለማጎልበት ከወሰኑ ከፖርቶ ጋር ከባድ ድርድር ይጠብቃቸዋልም ነው የተባለው። እንግዲህ ይህ ተጫዋች በፖርቶ ቤት ከሁለትና ከሶስት ዓመት ያላነሰ የውል ጊዜ ይቀረዋል። ስለሆነም እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም የሚፈልጉ ከሆነ ከፖርቶ ጋር ከባድ ድርድር ነው የሚጠብቃቸው። ምክንያቱም ለዚህ ተጫዋች የውል ማፍረሻ የሚሆን እንግዲህ ከፍ ያለ ገንዘብን ሊጠየቁ ስለሚችሉ ማለት ነው። እንግዲህ ሩዲ ጋሌ ቲም እንዳለው ፖርቶ በዚህ ወር በዩናይትድ ስቴትስ በሚካሄዱ የዓለም የክለቦች ዋንጫ ላይ ጥሩ እንቅስቃሴ በማድረግ ላይ የሚገኘውን ማርቲን ፈርናንዴዝን የተለያዩ ክለቦች እየፈለጉት እንደሆነ ጠንቅቆ ማወቅም ተችሏል። የ19 ዓመቱ ወጣት እንግዲህ ከውድድሩ በኋላ ለመዘዋወር ያስብ እንደሆነ ወደፊት የሚታይ ሲሆን፣ በርካታ ታላላቅ ክለቦችም ይህንም ፖርቹጋላዊ ተከላካይ ለማስፈረም አቅደዋል የሚል መረጃ ነው የተመለከት ነው በአውሮፓ ውስጥ ካሉት በጣም ጎበዝ የቀይ ተከላካዮች አንዱ ተብሎ የተወሰደው ማርቲን ፈርናንዴዝ በ2425 ከፖርቶ ጋር ባደረገው ውድድር 34 ጨዋታዎችን አድርጎ በሁሉም ውድድሮች ላይ በመሰለፍ ማለት ነው ስድስት ለጎል የሚሆኑ ኳሶችን ማስመዝገብ የቻለ ድንቅ ተጫዋች ነው። እንግዲህ የኋላ ተከላካይ በመሆን እንግዲህ በሰላሳ አራት ጨዋታዎች ማለት ነው ስድስት ያልጎሎችን ማስቆጠር ለአንድ ተከላካይ የማይታሰብ አይነት ቁጥር ነው ሁኖ የምናገኘው። ነገር ግን ይህ ተጫዋች ማድረግ ችሏል። በእርግጥ በስፔን ነው ይህ ተጫዋች የሚጫወተው። በስፔን ደግሞ ያን ያክል እንደ እንግሊዝ ፕሪሚየር ሊግ ከባድ የሆነ ጨዋታን አንመለከትም። ነገር ግን ያም ሆነ ይህ ለተከላካይ ስድስት ጎል ማለት እጅግ የበዛ ቁጥር ሆኖ ነው የምናገኘው። ፖርቱጋላዊ ተከላካይ እንግዲህ በጥቅምት ወር 2023 ነው ለፖርቶ የመጀመሪያ ጨዋታውን ያደረገ ሲሆን ከዚያን ጊዜ ጀምሮም 42 የመጀመሪያ ቡድን ጨዋታዎችን ማድረግም ችሏል። ባለፈው የውድድር ዓመትም በኤውሮፓ ሊግ አምስት ጨዋታዎችን ማድረግ የቻለ ተጫዋች ነው ማርቲን ዙብሜንዲን የክረምቱ የመጀመሪያ ፈራሚ አድርጎ ለማስተዋወቅ የተቃረበው አርሰናልም በቅርብ ጊዜም እንግዲህ የስፖርቲንግ ሊዝበኑን አጥቂ ቪክተር ግዮኬሬሽን በማሳደድ ረገድ ትልቅ ሂደቶችንም መጓዙ የሚታወስ ነው። እንደ ዘገባዎች ከሆነ ሂደቶችን መጓዙ የሚታወስ ነው። አሁንም እንግዲህ ይህንን የፖርቱ ተጫዋች ማርቲን ፈርናንዴዝን እንግዲህ ወደ አርሰናል ለማምጣት ሌላ ድርድርን እያካሄደ እንደሚገኝ ነው የታወቀው። እንደ ዘገባዎችም ከሆነ አርሰናል የስዊድን ኢንተርናሽናልን በማንቸስተር ዩናይትድ እና በቀድሞ አሰልጣኙ ሮበን አሞሪም ከፍተኛ ፍላጎት ቢኖራቸውም በዚህ ክረምት ወደ ኤሚሬትስ የሚያደርገውን ዝውውር እንደሚያጠናቅቅ አስቀድሞ ለቤተሰቦቹና ለጓደኞቹ ማሳወቁ የሚታወቅ ነው። እንግዲህ ቪክተር ግዮኬሬሽ ረዘም ላሉ ጊዜያት ስለዚህ ተጫዋች የተለያዩ መረጃዎችን ስናደርሳቸው እንደነበረ የሚታወቅ ነው። አሁንም የተጫዋች አቋሙን አልቀየረም። የተለያዩ ከፍተኛ የሚባሉ የአውሮፓ ክለቦች ማለትም ማንቸስተር ዩናይትድን ጨምሮ ማለት ነው በከፍተኛ ደሞዝ ለማስፈረም የተለያዩ ጥያቄዎችና ድርድሮችን ከክለቡ ጋር ማድረግ ቢችሉም፣ ነገር ግን ይህ ተጫዋች አንድና አንድ ፍላጎቱ የሰሜን ለንደኑ ኃያል ክለብ አርሰናል ሆኖ እንደተገኘ ታውቋል። ሚካኤል አርቴታም እንግዲህ በዚህ ተጫዋች ዙሪያ ቀደም ሲል እንግዲህ ፍላጎቱ ያን ያክል እንደነበረ ይታወቃል። ምክንያቱንም መዳሰስ እስከቻል ቤንጃሚን ሴስኮ ነበረ በአርሰናል ቤት የሚካኤል አርቴታ ዋና ፍላጎት የነበረው። ነገር ግን አሁን ላይ ቤንጃሚን ሴስኮ እንዲሁም ክለቡ ከፍተኛ ዝውውርን ነው የሚፈልጉት። ቤንጃሚን ሴስኮም እንግዲህ ዝውውሩ የሚሳካ ከሆነ እንግዲህ ከአርሰናል ከፍተኛ ደሞዝን ነው መጠየቅ እየቻለው ስለሆነም፣ አርሰናሎች ከፍተኛ የሚባል ደሞዝን ለዚህ ተጫዋች መክፈል አይፈልጉም። የቤንጃሚን ሴስኮን የዝውውር ሂደትን ወደኋላ ገሸሽ በማድረግ እንግዲህ ፊታቸውን ወደ ቪክተር ግዮኬሬሽ ማዞር ችለዋል ማለት ነው። ከዚህም ጋር በተያያዘ እንግዲህ ሚኬል አርቴታም አርሰናል ለቅድመ ውድድር ዘመን ጉብኝቱ ወደ እስያ በሚያቀናበት ጊዜ ቪክተር ግዮኬሬሽን በቡድናቸው አካቶ መጓዝ እንደሚፈልግ ነው ከፖርቱጋል የወጣ ዘገባ እያመላከተ የሚገኘው። ይህ የስፖርቲንግ ሊዝበርን ስዊድናዊ የፊት አጥቂ ቪክተር ግዮኬሬሽ ማሪዮ ፊጌርዶ ለፖርቹጋላዊ ሲኤም ጆርናል እንደዘገበው ማለት ነው። አርሰናል በሲንጋፖር እና ሆንግ ኮንግ በሚያደርገው የቅድመ ውድድር ዘመን አጥቂውን ይዞ መጓዝ ይፈልጋል ሲል ነው የዘገበው። ስለሆነም በጊዜ ለማስፈረም ወረቀቶችን እያዘጋጁ እንደሆነም ተዘግቧል። የቅርብ ጊዜ ሪፖርቶቹ እንደሚጠቁሙት እንግዲህ የቤንጃሚን ሴስኮ ደሞዝ ጥያቄ አርሰናል ወደ ግዮኬሬሽ ለመዘዋወር ቅድሚያ እንዲሰጥ ሊያስገድደው ይችላል ተብሎም እንደነበረ አይዘነጋም። የክለቡ ፕሬዚዳንት ፍሬድሪኮ ቫራንዳሽም እንግዲህ ግዮኬሬሽን የውል ማፍረሻውን ከመቶ ሚሊዮን ዩሮ ባነሰ ውል ማለት ነው። ለመልቀቅ ቆርጦ መነሳታቸው ይታወቃል። ነገር ግን በቅርብ ወራት ውስጥ የተወራው 60 ሚሊዮን ዩሮ ተጨማሪ 10 ሚሊዮን ዩሮ የውል ስምምነት ቀርቧል የተባለው ውሸት መሆኑን መናገራቸው አይረሳም። ጊዮኬሬሽ እንግዲህ በአርሰናል የመጀመሪያ ምርጫ እንዳልሆነ እየተገነዘበ ነው። ነገር ግን አሁንም ወደ ፕሪሚየር ሊግ የመሄድና ወደ አርሰናል ቤት የመግባት ከፍተኛ ፍላጎት እንዳለው ጨምሮ መግለጽ ችሏል። ከአርሰናል ጉዳይም ሳንወጣ እንግዲህ አርሰናል በመጨረሻም ለሮድሪጎ የዝውውር ዋጋ ማቅረብም ችሏል። መድፈኞቹ ብራዚላዊን ኮከብ ለማስፈረም የጠየቁትን ጥያቄ ክለቡ ፈቃዱን ሰጥቷቸዋል። ሮድሪጎ በአሁኑ ጊዜ በዓለም የክለብ ዋንጫ ላይ እየተጫወተ ይገኛል። አርሰናል በመጨረሻም ለሪያል ማድሪዱ የክንፍ አጥቂ ለብራዚላዊ ኮከብ ሮድሪጎ ዋጋን ማቅረብ ችሏል። አጥቂው በዚህ ክረምት እንግዲህ ወደ ሰሜን ለንደን ለመዘዋወር ጥያቄ ቀርበውለታል። ነገር ግን የላሊጋው ግዙፍ ክለብ የ24 ዓመቱን ተጫዋች ዋጋ ለመቁረጥ ፍቃደኛ ባለመሆኑ ምክንያት የአርሰናልን ጥያቄ ውድቅ ማድረጉ አይረሳም ከዚህ ቀደም ማለት ነው። እንደ አውሮፓውያን አቆጣጠር በ2019 ከሳንቶስ ሪያል ማድሪድን ከተቀላቀለም በኋላ ለክለቡ ስኬት ወሳኝ የነበረ ተጫዋች እንደነበረ አይዘነጋም። በሪያል ማድሪድ ቤት በሁለት ሻምፒየንስ ሊግ የመጨረሻ ድሎች ላይም መሳተፍ የቻለ ተጫዋች ነው። በሁለት መቶ ስልሳ ስምንት የክለብ ጨዋታዎችም ስልሳ ስምንት ጊዜ ጎሎችን አስቆጥረዋል። ነገር ግን በካርሎ አንቸሎቲ የመጨረሻ ውድድር ዘመን መበሳጨቱ እንደተዘገበ አይዘነጋም። ውድ ተከታታዮች በ2045 የውድድር ዘመን በአዲሱ ብሔራዊ አሰልጣኙ መደበኛ ጀማሪ ሆኖ ቢቆይም ቪኒሺየስ ጁኒየር በቋሚ አስተላለፍ በሚገባበት የግራ ክንፍ ማለት ነው መሰለፉ እና መጫወቱ አይዘነጋም። ይህም ተጫዋች ሮድሪጎ የሚፈልገው ቦታ የግራ ክንፍ እንደሆነ ይታወቃል። እንግዲህ ምናልባትም የተጫዋች ወደ አርሰናል የሚዘዋወር ከሆነ ማለት ነው ትሮሳርድ እና ማርቲኔሊ የሚሰለፉበትን የግራ ክንፍ ነው እንግዲህ በቋሚ አስተላለፍ ውስጥ የሚገባበት ማለት ነው። ስለሆነም እንግዲህ አርቴታ ይህንን ተጫዋች ሮድሪጎን ወደ አርሰናል ማምጣት የሚችል ከሆነ እንግዲህ ከሊያንድሮ ትሮሳርድ እና ከማርቲኔሊ ምናልባትም አንዳቸውን የመሸጥ ግዴታ ውስጥ ሊገባ ይችላል። በርካታ ተጫዋቾች በአንድ ቦታ ላይ መኖር የለባቸውም። ምክንያቱም በአርሰናል ቤት እንግዲህ የፋይናንስ ችግር እንዳለ ይታወቃል። ስለሆነም የፋይናንስ ሁኔታቸውን ሊጎዳባቸውም ስለሚችል አንደኛው ተጫዋች በእርግጠኝነት የሚሸጥ ይሆናል። ማርቲኔልም እንግዲህ ከተለያዩ ክለቦች ጋርም ስሙ እየተያዘ ይገኛል። ስለሆነም ይህ ተጫዋች በአርሰናል የመቆየት እድሉ አጠያቂ ሁኔታ ውስጥ ነው መግባት የቻለው። በዚህም ምክንያት እንግዲህ ሰሞኑን እየወጡ ያሉ መረጃዎችም እንደሚያሳዩት የአርሰናል ደጋፊዎች እንግዲህ ማርቲኔሊ ከአርሰናል የመለያየቱ ጉዳይ ስጋት እንደፈጠረባቸውም እየገለጹ እንደነበረ አይዘነቃም። ይህ ተጫዋች እንግዲህ በክለብ የዓለም ዋንጫ ፓቹካን ሶስት ለአንድ ባሸነፉበት ጨዋታ ማለት ነው በአዲሱ አሰልጣኝ ዣቢ አሎንሶ መደበኛውን ቦታ ማጣቱን ተከትሎ ከክለቡ የመሰናበቱ ጉዳይ ግልጽ እየሆነም ይመስላል። የስፔን ሬዲዮ ጣቢያ ካዴና ሴር እንደገለጸው ሪያል ማድሪድ አሁን ለመደራደር ፈቃደኛ በመሆን 76 ሚሊዮን ፓውንድ ወይም ዘጠና ሚሊዮን ዩሮ ክፍያ ለኮከቡ ለጥፎበታል። ዋጋውም ለአርሰናል የሚከብድ ላይሆን ይችላል። ከአሜሪካ ውድድር ሲመለሱም የሁለቱ ክለቦች ንግግር ከፍ ይላል ተብሎም ነው የሚጠበቀው። ዣቢ አሎንሶ ከስምምነቱ የተገኘው ማንኛውንም ገንዘብ በውድድር ዘመኑ ቡድኑን ለማጠናከር እንደሚጠቀምበትም እየተገለጸ ይገኛል። ብራዚላዊውን ማስፈረም ብዙ የአርሰናል ደጋፊዎች የሚጓጉለትን ድንቅ አጥቂ መጨመሩን ባያመላክትም ከሚካኤል አርቴታ ፍላጎት አንጻር ዋና ምልክት ሆኖ የሚያገለግልም ተጫዋች ነው። ይህ ስፔናዊ በ2025/26 የውድድር ዘመንም አርሰናል የፕሪሚየር ሊጉን ዋንጫ እንዲያነሳ ጫና ይፈጥራል ተብሎም ይጠበቃል። ወደ ሌላ ዝውውር ስናልፍ እንግዲህ ቸልሲና አርሰናል ሁለቱም ለዌስትሃሙ የክንፍ ተጫዋች መሐመድ ኩዱስ ከክለቡ ጋር ውይይት አድርገዋል ሲል ዘሰን መዘገብ ችሏል። ጋናዊው ኢንተርናሽናል መሐመድ ኩዱስ ላይ ፍላጎት ማሳደሩ አሁንም እንደቀጠለ ይመስላል። መረጃውን እንደሚያመለክተውም ማምሻውን መሐመድ ኩዱስ ወኪሎችን እንደቀየረ ተዘግቧል። ይህ ነገር ብዙውን ጊዜ አዲስ ኮንትራት የመፈለግ ውሳኔን ወይም ምናልባትም በዚህ ጉዳይ ላይ ማስተላለፍ የሚፈልገውን ነገር ያሳያል ተብሎም ነው የተዘገበው። አብዛኞቹ የዌስትሃም ደጋፊዎች መሐመድ ኩዱስ በዚህ ክረምት ለመልቀቅ ማሰቡ አስደንጋጭ ውሳኔ መሆኑንም ተናግረዋል። በተጫዋቹ ላይም አምስት ክለቦች የበዙ ጊዜያትን ስማቸው መገናኘቱ አይዘነጋም። ስለ ንግግሮች የቅርብ ጊዜ ሪፖርቶች በተለይ በቼልሲ ጉዳይ ላይ እንግዲህ ክላሬትና ሂው ከሁለት ሳምንታት በፊት እንደጻፉት መዶሻዎች ከምዕራብ ለንደን የቀረበላቸውን የከፊል ልውውጥ ቅናሽ ውድቅ ማድረጋቸው ተዘግቧል። የተሻለ ዋጋ ነው ከተጫዋቹ የሚጠበቀው። ስለዚህ በመጨረሻ ምናልባት ወደ አርሰናል የቀረበ ተጫዋችም ሊሆን ይችላል። ገነርስ ለመዶሻዎቹ 50 ሚሊዮን ኢሮ የመደራደሪያ ገንዘብን ነው ማቅረብ የቻሉት። የዋጋም እንደ አስፈላጊነቱ ሊጨምር ይችላል። ዌስታም ዌስታሞችም ዋጋቸውን አውጥተዋል። ገዢ ክለቦችም እንግዲህ ይህንን ዋጋ ያውቁታል ተብሎም ይጠበቃል። እናም አሁን በቀላሉ የመዘዋወር ወይም ድርድሩን የመዝጋት ጉዳይ ብቻ ነው የሚቀረው። ይህ ድርድር እንግዲህ ለትንሽ ጊዜ የተጓተተም ሲሆን ነገር ግን ጠንከር ያለ ድርድር ከመጣ በተጠየቀው ዋጋ ላይ የተስማማ ማለት ነው። ስምምነቱ በጣም በፍጥነት እንደሚፈጸም የተለያዩ መረጃዎች እየጠቆሙ ይገኛሉ። ውድ ተከታታዮች ወደ ሌላ የዝውውር መረጃ ሳልፍ እንደ ጣሊያናዊ ጋዜጣ ጋዜታ ዴሎ ስፖርት ዘገባ ከሆነ ማንቸስተር ዩናይትድ በክረምቱ የፍዮረንቲን አጥቂ የሆነውን ሞይስኪንን በመፈለግ በጠንካራ ሁኔታ ብቅ ማለት ነው የተዘገበው ማንችስተር ዩናይትድ አዲስ የመሐል አጥቂ ለማግኘት የዝውውር ገበያውን እያፈላለጉ ይገኛሉ። መጀመሪያ ላይ የኢፕስዊች ታውን አጥቂ ሊያም ደላፕን ለማስፈረም ከፍተኛ ፍላጎት እንደነበራቸው አይዘነጋም። ነገር ግን እንግሊዛዊውን ይህንን ኢንተርናሽናል ተጫዋች ማለት ነው ቼልሲን ለመቀላቀል መወሰኑን ተከትሎ ቀያይ ሰይጣኖቹ ሌላ መፍትሄ እየፈለጉ ነው ያለው ሲል ጋዜጣ ዴሎ ስፖርት አክሎ ዘግቧል። ባለፉት ጥቂት ሰዓታት ውስጥ ለማስፈረም የሚደረገውን ውድድር በድጋሚ መቀላቀላቸውንም ገልጿል። ኪን በኮንትራቱ 44 ሚሊዮን ፓውንድ የሚያወጣ የውል ማፍረሻ ተለጥፎበታል። የግዥው አሃዝ ከጁላይ 1 እስከ ጁላይ 15 ድረስ የሚፈጸምም ይሆናል ነው የተባለው። ይህ ተጫዋች እንግዲህ በ2019 ጥሩ ስም ይዞ ኤቨርተን ቢደርስም ከፕሪሚየር ሊጉ ጋር መላመድ ባለመቻሉ ተመልሶ መሄዱ አይዘነጋም። ጣሊያናዊ ተጫዋች ባደረጋቸው 39 ጨዋታዎች አራት ግቦችን ብቻ ነው ያስቆጠረው፣ በኤቨርተን ቤት ማለት ነው። ለመርሳይዶ ክለብ በ32 ጨዋታዎች ሁለት ጊዜ ብቻ ጎልን ከመረብ ላይ ማሳረፍም ችሏል። በፊዮረንቲና ቤት ባሳለፈው የውድድር ዘመን ግን ሀያ አምስት ግቦችን ነው ከመረብ ማሳረፍ የቻለው። ኪን እንግዲህ በስራው ውስጥ ለትልቅ ፈተና ዝግጁ ሊሆን ይችላል። ብቃቱን ለማሳየት ወደ ፕሪሚየር ሊግ ለመመለስ ሊፈተንም ይችላል እየተባለ ይገኛል። ትልቁ ጥያቄ እንግዲህ ዩናይትዶች በፕሪሚየር ሊግ በመጣ ጊዜ ያሳየውን ድክመት መቅረፍ አለመቅረፉ ሳይታወቅ ይህን ተጫዋች እንዴት ለማስፈረም አሰቡ የሚለው ጉዳይ አነጋጋሪ እየሆነ ይገኛል። ከኤቨርተን ጋር ባሳለፈው የሊግ ሪከርድ ምክንያት ተያያዥ የሆነ ስጋትም እንደተፈጠረ እንደተፈጠረበት ተዘግቧል። እንግዲህ ከዚህ ቀደም በወጡ የተለያዩ መረጃዎች ማንቸስተር ዩናይትዶች በፍጥነት እንግዲህ ስኬቶችን ማስመዝገብ ስለሚፈልጉ በፕሪሚየር ሊግ የተላመደን የፊት መስመር አጥቂ ወይም ተጫዋችን ለማስፈረም አቅደው እየተንቀሳቀሱ እንደነበረ ይታወቃል። ይህ እንቅስቃሴያቸውን ፍሬ አፍርቶ እንግዲህ የወልቨር ሃምፕተን ወንደረሱን ማቲያስ ኩንሃ ማስፈረማቸው ይታወቃል። ከብሪያን ሜቤሞጋ እንግዲህ ስማቸውን በከፍተኛ ሁኔታ እየተገናኘ ይገኛል። ነገር ግን አሁን ይህንን የፊዮረንቲና ተጫዋች እንዴት አሰቡት የሚለው ጉዳይ ጥያቄ ሆኗል ዩናይትድ በአሁኑ ጊዜ ራስመስ ሆይሎንድና ጆሹዋ ዘርኪዜን የመሳሰሉ ልዩ አጥቂዎች ቢኖሩም ነገር ግን ሁለቱም አጥቂዎች ከጣሊያን ከፍተኛ ሊግ ከመጡ በኋላ መቸገራቸው የሚታወቅ ነው ባለፈው የውድድር አመት ማለትም አሁን በተጠናቀቀው የውድድር አመት ማለት ነው ሁለቱም በአንድ ላይ ሰባት ግቦችን ብቻ ነው ያስቆጠሩ ኬን፣ እንግዲህ በጣሊያን እግር ኳስ ውስጥ በጥሩ ሁኔታ የሚታይ ተጫዋች ነው። ነገር ግን በእንግሊዝ ከፍተኛ ደረጃ ከሚፈለገው ከፍተኛ ጥንካሬና የስራ ደረጃ አንጻር ማስተካከል ይችል እንደሆነ አሁንም ስጋቶች ይፈጠራሉ። ዩናይትድ ይህንን የአምስት ዓመቱን አጥቂ ላይ ፍላጎት ሊኖረው ይችላል፣ ነገር ግን የክለቡ ቅድሚያ ኢላማም ላይሆን ይችላል ተብሎ እንግዲህ በሌላ መረጃ ደግሞ ተመልክተነዋል። ለአሁኑ እንግዲህ ኢንትራክት ፍራንክፈርት ሁጎ ኤኬኬ በሚቀጥለው የውድድር ዘመን የመሀል አጥቂ ክፍልን ለማጠናከር በማንችስተር ዩናይትድ ቤት ተመራጭ ኢላማ ሆኖ እንዲሁም እየተንቀሳቀሱበት እንደሚገኙ የመረጃ ምንጫችን አጋርቶናል ማለት ነው። ውድ ተከታታዮች የዛሬ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ላይክ እና ሸር በማድረግም የተለያዩ ቪዲዮዎች ለብዙሃን እንዲደርሱ ላይክ እና ሸር እንድታደርጉ ጋብዛለሁ። መልካም ቆይታ፣ ሰናይ ጊዜ